በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ ስድስት ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ እርሱም የጥብርያዶስ ባህር ነው በበሽተኞች ንም ያደረገውን ምልክት በስላዩ ብዙ ህዝብ ተከተሉት ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ የአይሁድ በዓልም ፋሲጋ ቀርቦ ነበር ኢየሱስም አይኖቹን አንስቶ ብዙ ህዝብ ወደ እርሱ ሲመጣ የና ፊልጶስን እንደ እነዚህ እንዲበሉ እንጀራ ከወዴት እንገዛለን? አለው። ራሱ ሊያደርግ ያለውን ያውቅ ነበረና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የሁለት መቶ ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱም አንዱ የስሞን ጴጥሮስ ወንድም እንድሪያስም አምስት የገብስ እንጀራና ሁለት አሳ የያዘ ብላቴና በዚያ አለ። ነገር ግን እነዚህ ለሚያህሉ ሰዎች ይህን ምን ይሆናል አለው ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ በዚያም ስፍራ ብዙ ሳር ነበረበት ወንዶችም ተቀመጡ ቁጥራቸውም አምስት ሺህ የሚያህል ነበረ ኢየሱስም እንጀራውን ያዘ አመስግኖም ለደቀ መዛሙርቱ ሰጠ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው እንዲሁም ከአሳው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ ማከማቹ ከበሉትም ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ አስራ ሁለት መሶ ሞሉ። ከዚህም የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በተዋንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር፣ ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። ሀያ አምስት ወይም ሰላሳ ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ የሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ፣ አትፍሩ አላቸው። ስለዚህም በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። በነገውም በባህር ማዶ ቆመው የነበሩ ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች፣ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወደ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸውን በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሊያገኙት መምህር ሆይ፣ ወደዚህ መቼ መጣ? አሉት። ኢየሱስን መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። እንደሚጠፋ መብል አትስሩ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ ትሰራለ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህም ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፤ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳቸው። አብ የሚሰጠኝን ሁሉ ወደ እኔ ይመጣል፤ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ እና ከሰጠኝም ሁሉ አንድም እንኳን እንዳላጠፋ በመጨረሻው ቀም እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጅ አለው እንዴት ይላል አሉ። ኢየሱስ መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝን አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለውና ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ካህን በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ፣ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ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 በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔ በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብን ደሜን እውነተኛ መጠጥ ነውና። ስጋዬን የሚበላ ደሜን የሚጠጣ በኔ ይኖራል እኔም በርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መናን በልተው እንደሞቱ አይደለም የሚበላ ለዘላለም ይኖራል። በቅፍር ናሆም ሲያስተምር ይህን በሙክራብ አለ። ከደቀ መዛሙርቱን ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ አንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋለን? እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ሁሉ የነገርኳችሁ ቃል መንፈስ ነው፣ ህይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ እላቸዋለሁ ከአብ የተሰጠ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለአስራ ሁለቱ እናንተ ደግሞ ልትሄዱ ትወዳላችሁን? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የህያው እግዚአብሔር ልጅ እንደሆን አምነናል አውቀናልም ብሎ መለሰለት። ኢየሱስም እኔ እናንተ አስራ ሁለታችሁን የመረትኳቸው አይደለምን ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳን ተናገረ። ከአስራ ሁለቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ከ ወይ ኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይ